ማለት እኮ ልክ ነው እኮ ፍቅር እኮ ውስጡን ሊያበላሽው እኮ አይችልም። መጀመሪያ እየኩ አሰላም አሌይኩም ውድና የተከበራችሁ ፋሚሊዎች እንዴት ናቸው? ሰላም ናችሁ ወይ? እኛ ሰላምን አልሐምዱሊላ። እንዴት ናቸው? ያው ሰሞኑን እየተፈጠሩ የነበሩትን ነገሮች ሁላችንም እያየን ነበረ፣ ግን ደግሞ አሁን ላይ ያለው ነገር በጣም ደስ የሚለው ዛሬ ደግሞ ሁላችሁም ልትወዱትና ልትደሰቱበት በሚችል አይነት ቪዲዮ ነው የመጣ ነው። ምን መሰላችሁ? ያው ብዙዎቻችሁ እኛ በነበርንበት ጭንቀት ውስጥ እናንተም በእኛ ልክ እየተጨነቃችሁ ከእኛም በላይ እየተጨነቃችሁ ነበር እና ያ ጊዜ አልፎ የምንዝናናበት የምንደሰትበት አብረን የምንጫወትበት ጊዜ መምጣቱ እንደሚያስደስታችሁ እርግጠኛ ነኝ። ጆሲ ግን ደውልለት ያለው ብዬ እያሰብኩኝ መጣ ማለት ነው። ደረሰብኝ ያው ምንም ማድረግ አልችልም። መግቢያውን አብረን ልንሰራው ነው ማለት ነው ግን ደግሞ ለስክደሙን አጠብቅም እ ቀጠሮ ላይ ማለት ነው። ቀድሞ ከሰው ቀድሞ ይመጣል። ማርፈር ጥሩ አይደለም እና ማርፈር የሰነፍ ስንትና ይባላል ይባላል። ውድ ቤት ሰዎቻችን እንደምን አላችሁ? ዛሬ ለየት ያለ ቪዲዮ ነው ያበደ ያበደ። ምንድን ነው መሰላችሁ የአዋሳው ጓደኛችን እስማኤል ዛሬ እኔ ላዝናናችሁ፣ ከተማውንም ላሳያችሁ፣ ባለፈም ደግሞ እንደዚህ ሞተር ላይ ምናምን ነገር የተፈጠረው ነገር ትንሽ መካስ አለብኝ፣ ምናም በቃ ሀገሬ ነው። እስከ ጥግ ነው ማዝናናችሁ፣ ከጭንቀትም ስለወጣችሁ ደስ ብሎኛል ብሎ እየመጣ ነው እስካሁን። እስቲ ቆይ ልደውልልኝ። ዛሬ እንደዚህ ጋባዥ ተገኝቶ፣ የሚያዝናና ሰው ተገኝቶ፣ ወደኋላ ሄላው ወይ ሰላምዬ እየመጣች ነው እኮ አፍጥኛዋ በቃ የሚያልፍ እድል ይኸውልሽ፣ የሆነ ከባድ ሰርፕራይዝ ነው ያለሽ የሚያልፍ ነው ግን ስማ እኮ ቀይሮ

ቆንጆ ነው ልጁ። ግን ያው እናንተ እኔ እንደዛ ሆኖ ራሱ እኮ እኔ አይቼው አላውቅም። እናንተ ናችሁ ነገሩን። ኧረ እናንተ ናችሁ አላለም እንዴ? እነሱ እንደዛ አያደርግም። እኔ አውቀዋለሁ እኮ። አይ ግን ግን ሰላም ራሱ ምን? አንተ ግን የደበረክ አራቷሽ፣ ጆሲ ደብሯል እንዲህ ደግሞ ችግር አለ ለምን ይደብረኛል ጓደኛ አለ እንዴ መቼም ሌላ መጥፎ ነገር ወይም ደግሞ ሌላ ነገር እንዴ ቆይ የት ተገናኝተው እንዴት አብሮ ሊመጡ ቻለ እንዴ የተገናኛችሁ

የሆነ የምነገራችሁ ምንም አትነግረኝም። እስኪ ኧረ ነገር እኛም ምንድን እ ነገር ሌላ ጊዜ ማዝናናት እያተደበረችኋለች እኛ እኮ የምር ባልከው መሰረት የምታደርገው መስሎኝ ለቤተሰቡ ላይ እየተናገርን ነበር። የማታደርገው ከሆነ እናንተ ቢደብራችሁ ወጪ የሚበዛብሽ ከሆነ ወጪ አይደለም ወጪ ምናምን እኮ ችግር የለውም፣ ራሳችን እንሸፍናለን። ያንተንም ቢሆን ፈታ እናደርግ እንችላለን። ግን እኔ እያልኩ ያለሁት ምንድን ነው ቦታዎቹን ነው ቦታዎቹን እንዲያሳየን ነው

ለእኔም እኮ ላዝናናችሁ ነበር ያልከው። ቆይ አይደለም ላዝናናችሁ አልነበረ ያልከው? ለእኔም ሌላ ጊዜ ይደርሳል። ደስታ የተሰማኝ ነው እና እሱን ደስታ

አይ አይደለም። አሁን አንተ ስለአንተ ምናምን ቀርቶ እሱ ራሱ የኔ ቆንጆ ሲል ሰምቼ አላውቅም። ፈጠንክ ብዬ ነው እንጂ ችግር የለውም። ቆንጆ ቆንጆዬ ምናምን እንጂ የኔ ትርጉሙ እንጃ ይሆናል፣ አላውቅም። ከሆነ ጥሩ ነው። አንቺ ተመችቶሻል ማለት ነው። እኔ ነኝ መቀስ መሆኗ ማለትም ያለባት እንደዚህ በቃ በላት። ወይዬ ትልል የኔ ቆንጆ እኔ ልጅን እንቁላል ነው መንከባከብ ያለብህ ገብቶሃል አይደል እ እሺ አሁን አላማችሁን ንገሩኝ እሺ ምንድን ነው ቆይ እኔ የምር ግን የእኔ ቆንጆ የምትለኝ እነሱ ደብሯቸው ከሆነ ነው አልሄድም እውነት እነሱ ደብሯቸው ችግር የለም አሁን ከምነግራችሁ ነገር በኋላ ስለዚህ ዛሬ ማለት ከእኛ ጋር ይገናኛል እንደ አንተ ደስታዬ አንተ የተፈጠረብን ነገር ተወዳጅ አይነት ባህሪ ነው ያለኝ፣ ገባሽ አይደል። እና ግን ላይክ የተለየ ስሜት ለአንቺ አለ፣ የተለየ ስሜት ከዚህ በፊት ከነበረው ሁሉ ማለት ነው። እና በጣም የምትወረውን ነገር እያወቅሁ በእናንተ ፊት ልንገራት ብዬ ነው እንጂ እሷ ብቻዋን ማናገር እችት ናት። ግን በእናንተ ፊት ነገሪያት አሁን ይዣት ቦጣ ደስ ይለኛል ማለት ነው። ነገር ጠይቄ ነበር። ሁለታችሁ ምን አላችሁ ምናምን ጓደኛ እና ትላንትና አስጠይቃችሁ ምናምን ምንም ነገር እንደሌላችሁ ጓደኛህን ያዘው እንጂ ማለት ግን ቆይ አሁን እሷ ስታይ ጊዜ ጠላት ከሆነ የልብ ጓደኛ የሆናል እያለ የነበረም ማነው? ጓደኛ ያለው እሱ እኔ ጓደኛ ከን ያዘው ይለኛል

ለአንቺ ቀን በአንድ ምን ምን እያልክ ነው ግን? ነገር እያወቅህ ነው? የምር እያወቅህ ነው እያወራ ያለው ወይም ደግሞ ትክክል ነው ብለህ አስበህ ነው? እንደዚህ ነው፣ ነው ዝም በለው። ፕራንክ ነው። መቶ ፐርሰንት ነው። እኔ እንደዚህ አይነት ፕራንክ ነው ቀዳ። በመጀመሪያ ደረጃ እኔ እና አንድ ቀን ነው የምታውቀው። በዛ ላይ ደግሞ እዚህ ጋር የተቀመጠው ጓደኛ ማለት ምንም ነገር የላችሁም። ምንም ነገር ምን ከአንተ የማይጠበቅ ነገር ነው አንድ የምር ከልብ ጓደኛዬ ነው የቀለድክብኝ ነው። ነገር ምን ሊሆን እንደሚችል ታውቃላች። መቶ ፐርሰንት ነው። አሁን አንድ ላይ የመጣች ፕራንክ እናያቸው። በቃ ቢሮ ፕራንክ። እሱ ፕራንክ እያደረገን ከሆነ ነገር ደግሞ ነው እንዴ ስለዚህ አንተ ጓደኛ የምራ ነው። የምረን ከሆነ ግን ደስ አይልም። የምታረምደው ሙድ የምር ደስ አይልም ማለት በአንድ ቀን ሌላም ሴት ጋ ምናምን እኔ ደስ ካለኝ እና ከእኔ ጋር ያለውን ሰው ደስ ካለው ደስላለሽ። ለሰዎች ስሜትን መጨነቅ አለብክ እንጂ እናንተ መሆናችሁ ነው ነው ጊዜ

የምር ከአንተ ይህን ያክል ጓደኛ ነው ብዬ ያን ያክል ያወራውለት ያመንኩት ሰው እንደዚህ ሲሆን ማየት በጣም ያስጠላል። ባይዘው የምር እኔ አሁን ምን መውራት እንዳለብኝ አላውቅም። እኔ እኮ መላእክም ከሰማይ የሚወርድ ነበር የመሰለኝ እኮ በቃ ታውቃለህ፣ ስለ መልክክ ምናምን ነገር ሲያወራ እሺ መልኩ አሪፍ ነው ምናምን ነገር አለን። ውስጡ ነው መታየት ያለበት አለን። ማለት እኮ ልክ ነው እኮ ፍቅር እኮ ውስጡን ሊያበላሽው እኮ አይችልም። የእኔ መጀመሪያ አየ እኮ

ምን ደስ አይልም፣ ግን ቪዲዮውን እየበጠበልክ ነው እያራም እየሄድክበት ያለበት መንገድ ግን ትክክል አይደለም። በቃ ቪዲዮውን አያገባህም ማለት ምን ማለት ነው አለ ምንም ባይኖራችሁ ለምንድን ነው እንደዚህ የምትሆኑ? እንዴት ጓደኛችንናት ጓደኛችንን መተል ቪዲዮ መሀል እንደዚህ በድንገት መተ ለምንድን ነው የምታስጨንቃት? ነው መልሷ፣ እሷ ነው መናገር ያለባት መልሷ። ምን ምን ልትመለስ አንድ ቀን ዛሬ አውቃት ምን ያገባል ማለት እንዲህ እንደዚህ ምን ጓደኝነት ነው ነው እንደዚህ ነው እንደዚህ ነው አማቂ ይሄን ያክል ነው በቃ ነው ወይስ እዚህ ከመጣ በኋላ ተቀየረ? ነው ወደኛቹ ስለሆነሽ ነው እንደዚህ የምትሆኑ? ኧረ በስመ አብ! አንተ በጣም አይደለም። ጆሲ ቆይ፣ ጆሲ ስማኝ። በአንተ ጉዳይ ማለት ነው በጣም ውሸታም ነው ዋሸው ማለት ነው እንደዛ መውራት። ስማኝ ቆይ፣ ስማኝ ስማኝ፣ ለምንድን ነው የተመሳጫቸው ያለችው አልገባኝም። ለምንድን ነው የተመሳጫቸው? መናገር ደብሮኛል። እሱንም መናገር ስለሌለኝ እኔ ለምን እንደምትናገረኝ እኔ ምን አደረኩኝ እንዴ? አይ እዚህ ጋር እንረዳውን ያልኩት እኮ እንረዳው ነው ወይስ አንቺ ነሽ የምትረጁኛ? እኔ አሁን ልረዳው አልቻልኩ፣ እየጮሃችሁበት ያላችሁ። እኔ እንዳወራ እድል እየሰጣችሁኝ እኮ አይደለም። እናንተ ለምታወሪ ነገር አፈቅርሻለሁ ያለኝ እሱን፣ አፈቅርሻለሁ ያለኝ እኔ አፈቅርሃለሁ አልኩት ባንድ ቀን። እሱ ደሞ ዛሬ አየሁት። ዛሬ አይደለም የወጣው። ፊሊንግ አለ ከዚህ በፊት የተሰማኝ ስሜት ነው። ዛሬ በአካል ሳይሽ። አንተ እኮ የቃቃ ጨዋታኛ ስለሆነ ነው። ይሄ ህፃን እኮ በሰነ ስርዓት። አንጫጫው ሰው አይስማል። ቀስ ብላት። ቀስ ብለ እንደዶ ወይኔ በጣም ያጠቆ ነው እኮ በቃ በእኛ ፊት ማውራቱ በጣም ንቀት ነው በእኛ ፊት ብቻ ነው ሳይሆን በካሜራ ፊትም እንደዚህ አይነት ማውራት አልነበረብህም እንደዚህ ደግሞ ምንም እንቆራረጠው ነገር የለም ፖስት እንደሚደረግ እያወቅህ እንደዚህ ማውራት የለብህም በአንድ ቀን እንዴት ነው ማነው ፈገግታ ለምንድን ነው እንዲህ የምትሆነው ቆይ ማለት ለምን እንዲየውንክ ያለው እቃ አልገባኝም። እኔ ቆንጆ አንቺ መልስ መስማት ፈልጋለሁ። አይደለም ይኸውልህ ፈገግታ ማለት እንዴት ላስረዳህ? አንድ ቀን ምንም መጮ ምናምን እኮ አይደለም እየሰራ ያለው ስራ ትክክል አይደለም። ፈገግታይ ምናምን አትበይ እኮ አይደለም። ምን ሚያበሳጭ የሚያስወረውር ነገር ውስጥ አለ ነው? አንተ መች ጀምሮ መች አልቆ መች ምን ምን ተካሂዶ ነው አሁን እንደዚህ እያልክ ያለው? እንደዚህ መወርወር ምናምን ደረጃ የደረስከው አይደለም እኮ። እኔ እኮ እኔ ይሆናል ብዬ እያሰብኩ አይደለ እሱ እያደረክ ያለው አንተ ቆይ፣ ለምን ማለት ነው ነው